የሰው ልጅ ክፋት በዚህን ያህል ደረጃ መድረሱ እጅግ ነው የሚያሳዝነው፣ እጅግም ነው የሚያናድደው። በጣም በጣም የሰሟቸው መረጃዎች አስደንግጠውኛል። የሩታ የቅርብ ሰዎች የሆኑ እዛው አካባቢዋ ያሉ ሰዎች ቀደም ብለው በቴሌግራም የላኩልኝ መረጃ ነበረ። እስቲ ለማየት ያብቃችሁ፣ እንደው ሩታ ወርቁን ባትመልስ ለታያላችሁ ብላ ቀድማ መረጃ ልካልኝ ነበር። እኔ ታዲያ ይሄ ነገር ባልተረጋገጠ ሁኔታ ምንም አይነት ነገር ሚዲያም ይዤ መምጣት አልፈለግኩም። ታዲያ ሩታን በቅርብ የምታውቅ በዛ አካባቢ ያለች ሰው ምን ያለ ያለች መረጃ አለ። ወሳኝ ነገር አብርሽና ሩታ ተስማሙ ብለን ተደስተን ነበር። ዛሬ ቦግ ብላ ተበሳጭታ ነው ያለችው። ለሩታ የነገሯት ሚስጥር አለ። ስለዚህ ታያላችሁ፣ ማታ በሚለቀቅ ቪዲዮ ሩታ ወርቁን አልፈልግም ብላ ለአብርሽ ትመልሰዋለች። ይህን ባይሆን ከኔ ራስ አቱረዱ እኔንም ጠይቁኝ ብላ ነው እንግዲህ በጣም ደጋግማ በውስጥ መረጃውን ስትሰጠኝ የነበረው ይች ግለሰብ። ታዲያ እኔ መረጃውን ለማመንና ለመቀበል በጣም ከብዶ የነበር። ታዲያ ግን ማታ እንደተባለው ሩታ ወርቁን አልፈልግም ድግም ለአብርሽ ውሰደው እያለች ስትናገረው ያንን ነገር ተናዳም መልእክት ስታስተላልፍ ቀድሞ የደረሱ መረጃዎች እውነት እንደሆነ ነው የተረዳው። እንግዲህ ሩታ አካባቢ ያለች የቅርብ ሰው የተናገረችው ሁለት በጣም ከባድ ነጥብ ነው። በተለይ በዚህ ወርቅ ዙሪያ የተሰማው መረጃ በጣም ነው የሚያሳዝነው። ከሄርሜላም ጋር የተገናኘ ደግሞ አንድ ከባድ ነገር ቡታጅራም ተሰምቷል። እኔ የሚያልጠበቅሁት ሆኖብኛል። ሁለቱም ነጥብ አሁን በጣም በከባዱ ሁኔታ ሚስጥሩ እየወጣ ስለሆነ በዝርዝር ነው የማሰማችሁ። ሩታ ወርቁን ስትመልስ ልብ ብላ ተዋጋችሁ ከሆነ በቃ በደፈናው ነው ተናዳ አብርሹ ውሰድልኝ፣ ይህንን ወርቅ በሄርሜላ የመጣው ሄርሜላ ነች ወይ ለእኔ የምትገዛው ብላ ነው ተናዳ በደፈናው የተናገረችው። ነገር ግን ሚዲያ ያልወጣ እዛ ቅርብ ሰው መረጃውን ያወጡት ዝርዝር ጉዳይ በተለይ ደግሞ ወርቁ ላይ የሄርሜላ ከባድ ሴራ ነበር ተብሎ ስለተወራው ወሬና ስለነበሩት ጉዳዮች በዝርዝር ነው ያስረዱኝ። እሱንም ነው ማስደምጣችሁ። ሰላም ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። በሩታ ደስታ ተደስታችሁ የነበራችሁ በተለይ ለእሷ ወርቅ የአንገት ሀብል ሲደረግላት ወርቅ ሲሰጣት፣ ለእናንተ እንደተደረገ ለእናንተ የሆነ ነገር እንዳገኛችሁ ተደርጎ እንደዛ ተሰምቷችሁ ስትደሰቱ የነበራችሁ የሰው ደስታ የሚያስደስታችሁ ቅን የሀገሬ ልጆች በየአለም ሀገራቱ ያላችሁ የሀገሬ ልጆች እውነት ክበሩልኝ። እስቲ ቪዲዮ ላይክ በማድረግ ጀምሮ የዛሬው መረጃ ደግሞ ሄርሜላም ሩታም ጋርም እንዲደርስ ባካችሁ መረጃ ቪዲዮ ላይክ አድርጉት። እንዲሁም ሰብስክራይብ ያላደርጋችሁ ቤተሰብ ሆኑኝ ሰብስክራይብ አድርጉኝ እያልኩኝ በአክብሮት ነው የምጠይቃችሁ። እንግዲህ ያው አብርሽና ሩታ ሊስማሙ ነው ብለን ገና መደሰት ስንጀምር፣ ደስታችንም ገና መቋጫ ሳያገኝ ባንዴ ነው መፍረሱ እየተሰማ የሚገኘው። የሚገርማችሁ ይህ ጉዳይ በተለይ ደግሞ ሩታ ይህንን ወርቅ ትመልሳለች፣ ከአብርሸ ጋር እንዳዲስ ይጣላሉ ብላ የሆነች ግለሰብ በውስጥ መረጃውን ስታደርሰኝ፣ እኔ እንደዚ ያልተጣራ መረጃ አሁን ምንም አላወጣም። ውሸት ነው፣ ወሪሽ መረጃሽም ውሸት ነው ብዬ ነበር። ነገር ግን ማታ ቪዲዮ ተለቆ ሳይ እኔም ማመን አቅቶኛል። እንግዲህ የሩታ የቅርብ ሰው የሚያደረሰች መረጃ እውነት መሆኑን ተረድቻለሁ። እንግዲህ ይህ ወርቅ ከተሰጠ በኋላ ሁለት ነጥብ የሆነው ብላ ነው እንግዲህ የሩታ የቅርብ ሰው ነው ያለች የነገረችኝ ምንድነው፣ አንደኛው የሆነው ልክ ወርቁ ከተሰጠ በኋላ አውቀው ወሬ ማስተላለፍ ጀመሩ ያ ወርቅ የተሰጣት በሄርሜላ እንደሆነ መረጃው እንዲሰራጭ አደረጉ በመቀጠል ደግሞ ሄርሜላ እዛ ወርቅ ላይ የሆነ ነገር አስደርጋበታለች ብለው ሁሉ አሶሩ ነው ያሉት እንግዲህ ሄርሜላን ራሱ አንዳንዴ ያለ ስሟ ስም መስጠት በሆነው ባልሆነ እውነት ፌር ነው ብዬ አላስብም ከዚህ በፊት እስቲ የሚያስተውል ልብ ብሎ የሚያዳመጠ ሰው ካለ በኮመንት ታሳውቁኛላችሁ ሰዓት ሰጥተው ነበር ለአብረሽ ታዲያ ያንን የሰጠችውን ሰዓት አስመልክቶ ሰዓቱ ሰዓቱ ላይ የሆነ ነገር አስደርጋበታለች። ለዛም ነው እሱ እየከነፈ ወደ ሄርሜላ የሚሄደው። ሄርሜላ ከባድ ልጅ ነች እየተባለ በጣም ብዙ ነገሮች ሲወሩ ነበር። ታዲያ ያንን ወሬም በመያዝ ጭምር ይኸው ካላመንሽ እመኚ፣ ይሄ ወርቅ የመጣው በሄርሜላ ነው። አንቺ ቤት ምን ሊያደረግ መጣ? እንደ ሰዓቱ የሆነ ችግር አለው መርምሪ ብለው የሩታን ጨንቅላት በርዘው ነው። ሰዎች የተለያዩ መረጃዎች በኢንቦክስ ነግረው ነግረው እንግዲህ ሩታ በቃ እስከ ማበድ ደርሳ ነበረ። እኔ ይሄ ወርቅ ምንም አልፈልግም ብላ ነው ስትናገር የነበረው። ነገር ግን ሚዲያ ወጥቶ ደግሞ እንደተመለከታችሁት ወርቁ ላይ እንዲያስደርጋለች ብላ ማውራት አትፈልግም። የታወቀ ነው ፍርሃቷም። የሰው ሐሜት የደረሳትንም ነገር ግልጽ አድርጋ ማውራት አልፈለገችም። ምንም ቢሆን እንግዲህ ከሄርሜላ ጋር ይተዋ ይታወቃሉ የሄርሜላም ሄዳ ጠይቃታለች ሩታ ስትወልድ። ስለዚህ በደፈናው ነው ብቻ ደጋግማችሁ ቪዲዮ ላይ ካያችሁ አብርሽን ወርቅ ውሰድልኝ ስትለው የነበረው። ታዲያ አብርሽ ራሱ ግን አንድ ወሳኝ ነጥብ እዛ ቪዲዮ ላይ ተናግሮ ነበር። ሄርሜላስ ገዝታ ብትልከው ምንቸገረሽ እያላት ነበር። እስቲ በደንብ አሰላስሉት ጉዳዩን። እኔ ያልኩት ቀድሜ ይህንን ነበረ። እቺ ልጅ እውነትም እንደተባለው ቢሆን ኖሮ ሄርሜላ ገዝታ ብትሰጣትስ ምን ቸገራት? ዝም ብላ አታረግም ወይ? የእሷስ ገንዘብ ቢሆን ምንም አይገዳትም ነበር። ነገር ግን ይፋ ያልወጣ ሚዲ

ሄደው አውቀው ለሩታ ምን አይነት ወሬ አውርተውታል? ወርቁ ላይ የሆነ ነገር አስደርጋ ነው የላተችልሽ ብለው ነው እንግዲህ መረጃውን ያካፈሏት፣ መረጃውንም ለሩታ ሲልኩላት የነበረው ታዲያ ያንን ሰምታ ነው እንግዲህ ሩታ እኔ ያ ወርቅ እዚህ ቤት እንዳያድርብኝ ብሉ እያለች ስትናገር የነበረው ከሰማሁትም ነገር እያሳመነኝ የመጣው በዚህ ጉዳይ ነው። እናንተም ልብ ብላችሁ ካሰባችሁ ሄርሜላ ገዛች አብርሽ ገዛ እሷ ወርቋ ከተሰጣት ለምን በዚህ ያህል ደረጃ ትቆጣለች ብላችሁ ታስባላችሁ? ለምን በዚህን ያህል ደረጃ ትከፋለች ብላችሁ ታስባላችሁ ለምን በዚህን ያህል ደረጃ ሲሄን ወር ቁሰድልኝ ብላ ሁሉ እስከ መወርወር የምትደርስ ይመስላችኋል ናታው ግን ያው ቀድሞ እንደደረሱ መረጃዎች ነው እያመላከተ የሚገኘው ሄርሜላ የሆነ ነገር አስደርጋበታለች የሄርሜላም ስጦታ ነው ከባድ ችግር ውስጥ ትገበያለሽ እቺ ልጅ በአብርሸ ሰዓት ራሱ ብዙ ተጠርጥራለች የአብርሸ ሰዓት ላይ ራሱ ብዙ ነገር አስደርጋን የሰጠችው እያሉ አይምሯን በርዘው በርዘው ባልተረጋገጠ ባልተጣራ መረጃ ነው እንግዲህ የሩታን አይምሮ በርዘው እንደ አዲስ እንደ ድጋሜ ሩታን በሁኔታው በመደንገጥ ኧረ ይሄ ወርቅ ከቤቴ ይውጣልኝ አልፈልግም ብላ አብርሽን ሁሉ በጣም በንዴት ስትናገረው የነበረው አብርሽ በራሱ እርግጠኛ ስለነበረ ይህን ነገር ምንም አይነት ሴራ እንደሌለው እርግጠኛ ስለነበር ሲጨንቀው ሁሉ ኧረ ይሄ እርሜላ እንኳን መታ መመስከር ትችላለች ተረጋጊ ሁሉ ሲላት ነበር። በአጠቃላዩ ግን ሩታን እንግዲህ የበፊቱን የአብርሽን ሰዓት ካሁኑ ወርቁ ጋር በማያያዝ አይምሯን በመበረዝ እንደ አዲስ በቃ ብዙ ነገሮችን እያብሰለሰለች ድጋሜ እንድትናደድና አብርሽ ላይ እንድትጨክን የሚያደረጓት በጣም አካሄዳቸው ከባድ ነው። ይህ መረጃ ያደረሷት ሰዎች የአብርሽና ሩታ መለየት የሚፈልጉ ሰዎች አንዳንዴም ደግሞ የሄርሜላን በቃ ክፉነት ለማብዛት ክፉነቷን በቃ በፊት ያደረገቻቸውን ነገሮች በመጠቀም አሁንም ስም እያሰጡ አብርሽና ሩታን ለመለያየት የሚፈልጉ ሰዎች ነው፣ ይህን ቴክኒክ የተጠቀሙት። ይህን ነገር እንግዲህ ሄርሜላ እንዳላረገችው እኔም እርግጠኛ ነኝ። እንደዚህ አይነት ነገር በፍጹም ወርቁ ላይ ግንኙነት እንደሌላት አውቅ፣ ያለው ነገር ግን የሩታ የቅርብ ሰዎች ነን ያሉ መረጃውን የሚያደረሱኝ ይህን ነው አንዳንድ ልጆች አሉ የሩታን አይምሮ የሚበርዙ የሄርሜላኔ በፊት ስራ በመጠቀም ተንኮሏን በመጠቀም አሁን እየተናገሩ በቃ አብርሽና ሩታን ጭራሽ ሊያፋጇቸው ነው ብለው ነው እንግዲህ መልእክቱን ያደረሱ ማለት ነው። እባክሽ እባክሽ ሩታ ይህን መልእክት የምትሰሚ ከሆነ አብርሽም ይህን መልእክት የምትሰማ ከሆነ አውቀኖ የሄርሜላን ስም እያነሱ እዚህ ወርቅ ላይ የሆነ ነገር አስደርጋለች እያሉ መጥፎ ነገር እያስባሉ፣ ሩታም ደንግጣ እንግዲህ ያወርቅ ከቤቷን እንዲወጣና አንተም ይዘኸው እንድትሄድ እንድትወስን ያረጋት በ ዝርዝር በይፋ ያልተናገረችው ሚስጥርም ይህ ነው። ከዛ ውጭ ግን ሄርሜላ ገዛች፣ አብርሽ ገዛ፣ ስታስበው ለምን ወርቁ? ከቤቷ እንዲወጣ ትፈልጋለች። ስለዚህ የመጡባት መንገድ ግን የሚያስደነግጥ ስለሆነ ነው ይህንን ነገር የሆነው። ስለዚህ ይሄ መረጃ የምትሰማ ከሆነ አብርሽ እባክህ ጉዳዩን አረጋግተ ንገራት። ምንም ከእንደዚህ አይነት ነገር ጋር የተገናኘ እንዳልሆነም አስረዳት። አንዳንዴም ደግሞ ሄርሜላን የማይሆን ስሞች በእንደዚህ በመጥፎ በወረዱ ነገሮችም እየገመታችሁ አጉል ኢንፎርሜሽን መረጃ እያሰራጫችሁ ሰው የምትበጠብጥቦች እባካችሁ እባካችሁ ካላችሁበት ነገር ተዉ። አንዳንዴ ልክ ያለፈ ተንኮልም ጥሩ ነው ብዬ አላስብም። ስለዚህ ባለመልኩ እንግዲህ ይዤላችሁ የመጣሁት መረጃ ከሰሞኑ ወዲያ ወዲህ ሲሉ ከቆዩ በተለይ ደግሞ ሩታ ምን አስደንግጧት ወርቁን አውጥታ ወረወረች እያላችሁ ብዙዎች ጥያቄ ስለሆነባችሁ ጉዳይ ከቅርብ ሰው ከተሰሙ መረጃዎች ነበር አጣቅሼ ይዤላችሁ የመጣሁት። በሌሎች መረጃዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ፣ ሰላም